በሰላም ነው አይደል? የተለያየ ነው ሲጀመር እኔ ነብስ ገደልስ አንድ ጊዜ እንኳን ስሙኝና፣ አንድ ጊዜ አይደለም። ቆይ ቆይ አይደል አንድ ዝም በልስ፣ አንድ እስኪ ስሙኝና፣ እኔ ጓደኛቸው አይደለሁ። በቃ ሰው የሚለውን ነገር እንዳለ ተውትና፣ አንድ ጊዜ ሲያወሩ ቁጭ በል። እንደፈለክ ማረግ ትችላለህ። እኔ በጣም እያናደርግ ማለት ስጦታ እየመለስሽ መሆኑ ነው አንቺ ቤት መስጠት ላለብክ ሰው ስጦታ መስጠት ትችላለህ። አሁን ላይ ለእኔ መስጠት የለብክም። አንተን የሚያስታውሰኝ ነገርም ይዘን አልፈልግም። እና ታዲያ ለእኔ መልሰሽ እኮ መስጠት አይጠበቅም። እኔ የለሁበትም። እኔ በሳቅ የሞትኩበት ነገር ቢኖር ይሄ። ኧረ ወይኔ! ዘንድሮ ሰላም ሰላም። እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ ዱም ኤርትራውያን፣ የቻኒ ቤተሰቦች እንዴት ናችሁ? ደህና ናቸው። እግዚአብሔር ይመስገን። እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያረግልን ሕዝባችን ይጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመዱ ይህን ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ ሄዶን ምክታን በመጫን ቤተሰብ ትሆን ዘንድ በአክብሮት እየጋበዝ ቤተሰባችን አሳዋስት በኮሜንት እንድሰጡኝ እያልጉኝ። ቤተሰብ እንግዲህ አካውንቴ ተመቷል። ኮፒ ሊንክ አድርጉልኝ ውዶች፣ የማሮች ፍቅሮች ማለት ነው። ዛሬና ማርክና ቤዚን ይዣቸው የመጣሁት እኔ ዘንድሮ ወይ ስምንተኛ ሻሪ ሀገሬ ሰው፣ እንግዲህ እንደምታዩት እኔ ፍርስ ነው ያልኩት። እዚህ ፓርት ላይ ማለት ነው ፍርስ ነው ያልኩት አቀማመጡ ምናምን ምስራ ታስቦበት ታቅዶበት። ግን እኔ ማለት ነው የእነሱ ቪዲዮ ፈታ እያደረገኝ ነው። በጣም የምታናድዱ እንግዲህ ኮሜንታተሮች፣ አሽቃባጮች ማለት ነው እሷን እየወቀሳችሁ እሷን እየሰደባችሁ እሱን የምታሞግዙ ሰዎች ትገርሙኛላችሁ። እነሱ ነገ አብረው ሲሆኑ ማለት ነው እናንተ የባህር ላይ ኩበት እንደምትሆኑ ነው የምነግራችሁ። እነሱ ድብን ያለ ድራማ ነው የሚሰሩት፣ በቃ ጽድት ያለ ማለት ነው ኳሊቲውን የጠበቀ ድራማ። ምክንያቱም የእሷም ቻናል ሰብስክራይብ አልጨመረም፣ እሱም ቪው የለውም። በቃ አካውንታቸው የሚታይ አይነት ነገር አይደለም። በጣም ደስ የሚል ያኔ ኮቴ አይደለም ይዛ የመጣችሁ ቪው የሚያመጣ ኮቴ ስለሌላት ነው እንጂ ቸኮሌቷ ማሯ ውበቷ ስትሉ ከርማችሁ እንደ በአንድ ሳምንት እንደ ኧረ ምን አንድ ሳምንት በሁለት ቪዲዮ ይሄን ያክል ውርጅብኝ ይሄን ያክል ስድብ አረ፣ በጣም ነው የሚደብረው። እሺ፣ ስለ ቪዲዮ ልናገር። እኔ ስለ ቪዲዮ ማለት ነው። እናንተ ብትሆኑ ምን ታደርጋላችሁ? ማን ነው ትክክል፣ በዚህ ቪዲዮ ማርክ ወይንስ ቤዚ? ምክንያቱም ስጦታ ይመለሳል አይመለስም? ይሄንን እናንተ በኮሜንት ማስቀመጥ ትችላላችሁ። እንደኔ ስጦታ አይመለስም ምክንያቱም ያን ሰው እንዲያስታውሰኝ አልፈልግም ብዬ ካሰብኩኝ ወደ ሌላ ሰው አሳልፌ ሰጠዋለሁ፣ ወይም ደግሞ አቃጥለዋለሁ፣ ሰብረዋለሁ። በቃ እንደተለያዩ ሳቅማት እንጂ ወደ ሰውዬው ይዤ አልመጣም። ስጦታ አይመለስም ኖር ነው። እና ቤዚ ደግሞ ምን አላችሁ? ደግሞ ኮሜንታተሮች እንዳለ ኮሜንቱ ደግሞ በዚህ ቪዲዮ ላይ እሱ ማየት ፈልጋ ነው፣ እሱ ማየት ፈልጋ ነው፣ ናፍቋት ነው፣ ናፍቋት ነው። እንዴ እንዴት ነው ማይናፍቃት? ስንት ወር ሙሉ አብረው እየሰሩ እንዴት ነው ማይናፍቃት? ይናፍቃታል እንጂ በደንብ ለማንኛውም እኔ በዚህ ፈታ ያላለብቻ ብቻ እጁን ያወጣ እኔ ፈታ ነው ያልኩትኝ። ለምን ሳየው እዚህ ጋር አቀማመጡ ምናምን በቀ ልዩ ነው። ይች ደብድቡማ በየቦታው ያልተሰጠችው ሰው የለም። ደረጃ ስቴፕ በትንሽ በትልቅ ምናምን መከፋፈሉ ነው እንጂ ማለት ነው። እና ለማንኛውም በጣም ኮሜንታተሮች ግን አንዳንድ ጊዜ እስኪ ከሴት ጎን መሆን ይልመድባችሁ። ሁለተኛና ሌላው ነገር ደግሞ ሴቶች ምንጊዜም የሚያሰድባችሁን ካራክተር ለምን እንደምትወስዱ አላቅም። ቅድምም ተናግሬዋለሁኝ። ሁልጊዜም እናንተን የሚያሳጣ፣ እናንተን የሚያሰድብ ካራክተር ነው የምትቀበሉት። አሁን እዚህ ጋር ተመካክለው እየሰሩት እያለ ግን እየተሰደበች ያለችው እሷ ናት። ለምን ለምን ይህንን ኃላፊነት ትወስዳላችሁ? እኔ ሁሌ ጥያቄ ስለሚሆንብኝ ነው። እንዴ፣ አሁን ብትመለሽ ራሱ ህዝቡ እድሜ ልክ ሲነዘንሽ ነው የሚኖረው። ይሄ ሞኝ ማህበረሰብ፣ የዋህ ህብረተሰብ፣ ሁሉን ነገር እውነት ብሎ የሚያምን ህዝብ እስከሆነ ድረስ ባየው ልክ ነው። ደግሞ ሰው ጊዜ አይደለም የሰው ልጅ አደለም፣ አይቀመስም። እንደምታደረጉ እንደምትሰሩ ምንም የሚያውቅ ሰው የለም። የእናንተ ሙድ የምንተዋወቀው እርስ በርሳችን እኛ ዩቱበሮች ነን። ተመልካች እውነት ለመናገር የዋህ ነው። ከልቡ ነው የሚያደንቀው፣ ከልቡ ነው የሚወደው፣ ከልቡ ነው የሚጣላው። በዚህ መካከል የሚያዝን ቅ እንትኖች ቅመሞች፣ ምክንያቱም ረጅም እይታ ያላቸው ሁሉም ዩቲበሮች እኛ ጋ ነው፣ እኛ ነን። ማንም ስራ ፈቶ ይሄንን ከአሜሪካ ከውጭ ምናምን ከተሻሉ ሀገራት ከሚባሉት የሚያይ የለም። ይሄንን አንደዚህ ትርኪ ምርኪ በቃ ኖርማል ቁም ነገር ያለው ነገር ከሆነ ያ ያሉ ጊዜም የላቸውም እነሱ። ሲጀመር እንደዚህ አይነት ነገር እኛው ነን። የአረብ ሀገር እህቶች ብዙ ምንደክመው ምንለፋው፣ ራሳችንን ምናጥ በቃ ራሳችንን ምንጎዳው አረ ስንት ስንት ነገር የተደረጋለ በዩቲዩበር ስንት የተነሳ ማለት ነው። ግን እኔ ግርም ነይ ለዚች ልጅ እን አምስት ሰው እንኳን አልቆምላትም። አምስት ሰው እንኳን አልተከራከረላትም። እንደዛ እንደ ሰማይ እንዳልቆለላቸዋት እንደዛ ከፈጣሪ የተሰጠሽ ሆነሽ እንዳላላችኋት ግዴታ ፍቅሩን ካልተቀበልሽ የሚል አይነት አስተሳሰብ ገርሞኛልን። ፍቅሩን ብቻ አይደለም እናንተ እኮ ቀለበት በአንድ ይሰርልሽ ነው እያላቸው ያላቸው ስት ልጅ እኮ መጀመሪያ እንዳፈቀራት ነው ስቴፕ መናገር የነበረበት። ግን እሱ ዘሎ መጀመሪያ ምንድን ያደርገው ቀለበት ነው ገባችሁ። ስለዚህ በቃ ከቀለበት የሚቀድመው የፍቅር ጥያቄ ነበር። እሱ ደግሞ ይሄን አላደረገም። በዛን ሰዓት ተናደደ፣ ይህንን መልስ ሰጣች ማለት ነው። ለምን እንደዛ አትረዱትም እነሞኞ። ለማንኛውም ቤተሰቦች፣ እኔ በጣም የተመቸኝ ስጦታው አመላለስ እና አቀማመጡ ነው። በጣም በአሪፍ ነገር ነው ሁኔታ ላይ የተቀመጠው። በርቱ፣ ሂዱበት፣ ኛ የምንሰራለን። እናንተም እዩን እየመጣችሁ፣ ላይክ ሰብስክራይብ አድርጉ። ስለተከታተላችሁን ከልብ አመሰግናለሁ። ኮፒሊንክ አድርጉልኝ። ማሮች ወዳችኋለሁ። መልካም ጊዜ። ቻውቻው